ሰላም ሰላም እንዴት ናችሁ? ጓደኞቼ አዩ ለማ እባላለሁ ከፓወር ኮሌጅ የአይቲ አሰልጣኝ ባለሙያ ኔ እንግዲህ ከዛሬ ጀምረን ከሌቭል ዋን ጀምረን እስከ ዩኒቨርስቲ ደረጃ ያሉ ኮርሶችን እየተማማርን እንሄዳለን ማለት ነው። እንግዲህ ሁላችሁም እንደምታውቁት አይሲቲ በጣም በህይወታችን መሰረታዊ የሆነ ሳይንስ ነው ማለት ነው። ሳይንስ ነው ማለት ነው። ስለዚህ ሁሉም አሁን በአሁኑ ከሪክለም እንዲያውም ከአምስተኛ ክፍል ጀምሮ አይሲቲ መጽሐፍ ዲስትሪቢዩት በመሆን ላይ ነው ያለ። ስለዚህ አይሲቲ በጣም ህይወታችን ወሳኝ ቁልፍ ነው ማለት ነው። ስለዚህ ምናልባት እናንተም ከዚህ በፊት ተምራችሁ ሊሆን ይችላል። ነገር ግን ዛሬ የሌቭል ዋን ኮርስ ኦፊስ የሚባል ኮርስ ነው ምንድን ማለት ነው ኦፕሬት ፐርሰናል ኮምፒውተር የሚል ኮርስ እንማራለን በዚህ በክፍል አንድ ማለት ነው። በክፍል ሁለት ደግሞ እየቀጠልን እየቀጠልን እንሄዳለን ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ስል እያሳሰብኩኝ ዛሬ የምንማረው ምንድነው ማለት ነው። ስለዚህ ኦፕሬት ፐርሰናል ኮምፒውተር የሚለውን እናያለን ማለት ነው። ዩኒት ዋን ምንድነው? ስታርት ዘ ኮምፒዩተር ስታርት ዘ ኮምፒውተር ኮምፒውተራችን ማለት ነው ማስጀመር ወይም ደግሞ ማስነሳት። ዘር ኦብጄክቲቭስ ቱ ዚስ ዩኒትስ አት ዘ ኤንድ ኦፍ ዚስ ሌሰን ዘ ስቱደንትስ ዊል ቢ ኤክስፔክትድ ቱ ቻችንግ ፐሪፈራል ዲቫይስ ኮኔክሽንስ። ፐሪፈራል ዲቫይስ ፐሪፈራል ዲቫይስ የምንላቸው ምን አይነት ዲቫይሶች ናቸው? የኮምፒውተራችን ፐሪፈራል ዲቫይስ የምንላቸው ነማን ነው እነዛን ደግሞ ምንድን ነው ኮኔክት ማድረግ ከምናችን ከኮምፒውተሩ ጋር ኮኔክት መሆናቸውን እና አለመሆናቸውን ቸክ ማድረግ እና ያለን ማለት ነው። በመቀጠል ምንድን ነው ቸኪንግ ኢንፑት ቮልቴጅ ፎር ዘ ዲቫይስ ቤዝዶን ኦኤችኤስ ስታንዳርድስ። ምንድን ነው ኦኤችኤስ ስታንዳርድ የሚባል አለ። ኦኩፔሽናል ሄልዝ ስታንዳርድ ሰርቪስ ስታንዳርድ ሚባል አለ እነዚህ ስታንዳርዶች ላይ ምንድን ነው ቮልቴጅ ኢንፑት ቮልቴጅን ቸክ ማድረግ ነው ቮልቴጅ በራሱ ምንድን ነው ቮልቴጅ ማለት እንደምታውቁት እንግዲህ ኮምፒውተራችን የሚጠቀመው ምንድን ነው ሶርስ ነው ፓወር ነው ማለት ነው ቮልቴጅ ማለት ስለዚህ ቀጥታ ሶርስ የቮልቴጅ እንደምታውቁት ከኦልተርኔት ከረንት ወደ ዳይሬክት ከረንት በምን አማካኝነት ይቀየራል በ በማን በፓወር ሳፕላይ ፓወር ሳፕላይ ኦልተርኔቲንግ ከረንቱን ወደ ዳይሬክት ከረንት ይቀይርልና ኮምፒውተራችን ምንድን ነው ማለት ነው የሚጠቀመው፣ ቮልቴጅ ዳይሬክት ከረንት ነው ማለት ነው የሚጠቀመው። ስለዚህ በስፋት በእነዚህና ያለ ማለት ነው። ሌላ ምንድን ነው ስዊችንግ ኦን ኦር ኦፍ ፓወር ኦን ኮምፒውተር ፓወር፣ የኮምፒውተራችን ፓወር ስዊች ማድረግ፣ ስዊች ኦን ማድረግ፣ ስዊች ኦፍ ማድረግ። ሌላ ምንድን ነው በዚህ ዩኒት የምናየው አንደርስታንድ ኦኤችኤ ስታንዳርድስ፣ እንደነገርኋችሁ ኦፕቴሽናል ሄልዝ ሳርቪስ ደግሞ ስታንዳርድ የሚሉትን እናያለን ማለት ነው። ዩዚንግ ቤዚክ ኢንፑት ዲቫይስ ሌላ ምንድነው? ኢንፑት ቤዚክ ኢንፑት ዲቫይሶችን እንጠቀማለን ማለት ነው። በነገራችን ላይ ኮምፒውተር ሲስተም ላይ ስንሄድ ኮምፖነንትስ ኦፍ ኮምፒውተር ሲስተም፣ ኮምፒውተር ሲስተም ሜንሊ ከሁለት ኮምፖነንት የተዘጋጀው ማለት ነው። አንደኛው ምንድነው? ሃርድዌር የሚባላለን። ሌላ ሁለተኛው ምንድነው? ሶፍትዌር የሚባላለን። ስለዚህ ከሃርድዌር ሲስተም ከሶፍትዌር ሲስተምስ ኦፍ ኮምፖነንት ነው ማለት ነው። ኮምፒውተር ሲስተም ስናወራ እነዚህ ምንድን ነው። ስለዚህ አንደኛው የሃርድዌር ኮምፖነንት ሲስተም ኢንፑት ዲቫይስ ነው ማለት ነው። ስለዚህ እነዛን በስፋት የምናይበት ዩኒትስ ይሆናል ማለት ነው። ዋን ፖይንት ዋን ስታርት ዘ ኮምፒውተር። ዋት ኢዝ ኮምፒውተር? ዘወርድ ኮምፒውተር ኢዝ ካምስ ፍሮም ዘወርድ ቱ ኮምፒውት ሚንስ ቱ ካልኩሌት ማለት ነው። ኮምፒውተር ማለት ኮምፒውት ከሚል የእንግሊዝኛ ቃል የመጣ ሲሆን ትርጉም ማለት ነው፣ ካልኩሌት ማለት ነው። ካልኩሌት ማለት ነው። ስለዚህ ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዛት ዩዘር ቱ ስቶር ሪትሪቭ ኤንድ ፕሮሰስ ዳታ ኤንድ ካን ቢ ፕሮግራምድ ዊዝ ኢንስትራክሽንስ ዛት ኢዝ ሪመምበሬብል። ኮምፒውተር ምንለው ኤሌክትሮኒክ ዲቫይስ ነው ለምድር ማለት ነው የሚጠቅመን ዳታዎችን ስቶር ለማድረግ ሪትሪቭ ለማድረግ እና ፕሮሰስ ለማድረግ። ስለዚህ የኮምፒውተር ዋና ጥቅም ማለት ነው ምንድን ነው ማለት ነው ዳታዎችን ኢንፑት ያደርጋል፣ ይቀበላል። ከተቀበለ በኋላ ደግሞ ስቶር ያደርጋል። ስቶር ካደረገ በኋላ ፕሮሰስ ያደርጋል። ፕሮሰስ ካደረገ በኋላ ሪትሪቭ ያደርግና መጨረሻ ላይ ዳታውን አውትፑት አድርጎ ይሰጠናል ማለት ነው። ስለዚህ እንደዚህ ነው የሚያደርግልን ኤሌክትሮኒክ ዲቫይስ ምን ይባላል ማለት ነው? ኮምፒውተር ይባላል ማለት ነው። ስለዚህ ዲቫይ ኤሌክትሮኒክ ዲቫይስ ስንል ምን ማለታችን ነው? ኤሌክትሮኒክ ዲቫይስ ስንል ዲቫይሶች መካኒካል ዲቫይስ ሊሆን ይችላሉ፣ ኤሌክትሪክ ኤሌክትሮኒካል ዲቫይስ ሊሆን ይችላሉ። ስለዚህ መካኒካል ዲቫይስ ስንል ምንም አይነት ስራቸውን እንዲሰሩ ወይም ደግሞ ሮቴት እንዲያደርጉ ወይም ደግሞ እንዲንቀሳቀሱ የሚያደርግልን ፓወር ልክ መካኒካሊ ተዘጋጅቶ በራሱ ይ መካኒካል የሆነ በመካኒካል ሜትድ በስፕሪንግ ሊሆን ይችላል። በመተጣጠፍ ሊሆን ይችላል። ሮቴት በማድረግ ሊሆን ይችላል። በእንደዚህ አይነት ሜትድ ስራቸውን የሚሰሩልን ማሽኖች መካኒካል ዲቫይስ ይባላሉ። ለምሳሌ ለምሳሌ መኪናን ብንወስድ መኪና ምንድን ነው? መካኒካል ዲቫይስ ነው። በእርግጥ አሁን ሞዴርን የሆኑ መኪኖች ኤሌክትሮኒክ ዲቫይስ ልላቸው እንችላል። ለምሳሌ በቻርጅ የሚሰሩ መኪናዎች፣ አሁን አሁን በጣም ቴክኖሎጂ እየረቀቀ ሲመጣ ኤሌክትሪካል ካርም አለ ማለት ነው። ስለዚህ ግን እነዛ በነዳጅ የሚሰሩ መኪናዎች ምንድናቸው የምንላቸው? ሜካኒካል ዲቫይሶች እንላቸዋል። ለምሳሌ የህፃናት መጫወቻ ጅዋጁ ያለ አይደለ? ስለዚህ ያ ምንድነው ማለት ነው? ሜካኒካል ነው ማለት ነው። ኤሌክትሮኒካል ዲቫይስ ስንል ግን ምንድነው ልክ ለመንቀሳቀስ ወይም ደግሞ ሙብ ለመሆን ምንድነው የሚጠቀሙ ኤሌክትሪሲቲ አስ ፓወር ኤሌክትሪክ የሚጠቀሙ ዲቫይሶች ኤሌክትሮኒክ ዲቫይስ ይባላሉ ማለት ነው። ስለዚህ ኮምፒውተር ምንድነው ማለት ነው ኤሌክትሮኒክ ዲቫይስ ነው ማለት ነው። ኮምፒውተራችን ላይ ኤሌክትሪክሲቲ ይጠቀማል። ኤሌክትሪክ ስለሚጠቀም ኤሌክትሮኒክ ዲቫይስ እንለዋለን ማለት ነው። ስለዚህ ኮምፒውተር እንደነገርኳችሁ ከሁለት ኮምፖነንት ሜን ኮምፖነንት ነው ማለት ነው። ኮምፖዝድ የሆነው ይሄ ምንድነው? ይሄ ምንድነው? ሃርድዌር ኮምፖነንት ኤንድ ሶፍትዌር ኮምፖነንት ነው። ሃርድዌር ኮምፖነንት የምንለው ምን አይነት ኮምፖነንት ነው? ዘ ፊዚካል ፓርት ዛት ሜክ አፕ ኤ ኮምፒውተር ዘ ሴንትራል ፕሮሰሲንግ ኢንፑት አውትፑት ኤንድ ሜሞሪ አርኮልድ ሃርድዌር። ሀርድዌር የምንለው ምንድን ነው? ፊዚካል ፓርት ነው ማለት ነው። ስለዚህ ፊዚካል ፓርት ስንል ኤክስተርናል ሊሆን ይችላል ኢንተርናል ሊሆን ይችላል። ብቻ ሊታይና ሊዳሰስ የሚችል የኮምፒውተር ክፍል ምን ይባላል? ሀርድዌር ሀርድዌር ይባላል ማለት ነው። ሌላው ምንድን ነው? ሁለተኛው ሜይን ኮምፖነንት ሶፍትዌር ነው። ስለዚህ ይህ ሶፍትዌር የምንለው ደግሞ ምንድነው? ሶፍትዌር ኢዝ ፕሮግራም ዛት ቴል የኮምፒውተር ዋት ቱዱ አር ኮልድ ሶፍትዌር። ሶፍትዌር የምንለው ኮምፒውተራችን ምንድን ነው ኢንስትራክሽን ነው ፕሮግራም ነው። ኮምፒውተራችን ምን መስራት እንዳለበት ቴል የሚያደርግልን ምንድን ነው ፕሮግራም ወይም ደግሞ ኢንስትራክሽን፣ ምን ይባላል ሶፍትዌር ይባላል ማለት ነው። ሶፍትዌር ይባላል። ስለዚህ ሜንሊ ኮምፖዝድ የሆነው ከሁለት ኮምፖነንት ነው ማለት ነው። ኮምፒውተር ሲስተም ላይ ኮምፒውተር ሲስተም ኢንፎርሜሽን ሳይክል ይባላል። ምክንያቱም የኮምፒውተራችን ዋና ፐርፖዝ ምንድን ነው ያልኳችሁ? ዳታ ወይም ኢንፎርሜሽን። ስለ ዳታና ስለ ኢንፎርሜሽን ታውቃላችሁ ብዬ አስባለሁ፣ ግን አንድ የራሱን አንድ ታይትል እንትን ብለን አንድ ቀን እንማርበታለን። ዋቲዝ ዳታ? ዋቲዝ ኢንፎርሜሽን? ዳታ ራው ማቴሪያል ኦ ራው ፊገር ነው። ዳታ ማለት አሬንጅድ ያልሆነ ኦርጋናይዝድ የሆነ ራው ፋክት ወይም ፊገር ዳታ ይባላል። ያኛውን ፊገር ደግሞ ወይም ዳታ ሰብስበል። ኦርጋናይዝድ አድርገን ምንድን ነው? ኦርጋናይዝድ አድርገን ጥቅም እንዲሰጥ ወይም ደግሞ ሰንስ እንዲሰጥ የማድረግ ከተደረገ በኋላ ኢንፎርሜሽን ይባላል ማለት ነው። ስለዚህ አንድ ኮምፒውተር ዳታዎችን ምን ያደርግልናል? ኢንፑት ያደርጋል። ኢንፑት ያደረገውን ዳታ ደግሞ ፕሮሰስ ያደርጋል። ፕሮሰስ ካደረገ ደግሞ ምንድን ነው? አውትፑት ያደርግልናል ማለት ነው። ስለዚህ ይህ ምን ይባላል? ኢንፎርሜሽን ሳይክል ይባላል ማለት ነው። ዋን ፖንት ዋን ፖንት ቱ አይደንቲፋይ ዘ ፓርትስ ኦፍ ዘ ኮምፒውተር የኮምፒውተራችንን ክፍሎች ምን ማድረግ ነው መለየት አይደንቲፋይ ማድረግ። ስለዚህ ምንድን ምንድን ናቸው ኮምፒተራችን ላይ ያስፈልጉን የሚችሉ የኮምፒውተር ፓርቶች ምን ምን ናቸው? አንደኛ ምንድን ነው የምናየው እዚህ ጋ ፐሪፈራል ዲቫይስ እናላለን ፐሪፌራል ዲቫይስ ማለት ነው ፐሪፌራል ዲፋይንድ ዘ ኮምፒተር ዲቫይስ ኮኔክት ቱ ኮምፒውተር ሲስተም ቱ አድ ፋንክሽናሊቲ አዎ ኮምፒውተራችን ላይ ኮኔክት የምናደርጋቸው ምኖች ናቸው የኮምፒውተር ፓርቶች ምን ይባላሉ ፐሪፈራል ዲቫይስ ለምንድነው የሚጠቅሙት ለምንድነው የሚጠቅሙት ማለት ነው ፋንክሽናሊቲ አድ ለማድረግ ስራ ለመስራት ማለት ነው ስራ ለመስራት አድ የምናደርጋቸው የኮምፒውተር ፓርቶች ምን ይባላሉ ፐሪፈራል ይባላሉ ለምሳሌ ኪቦርድ አለ። ኪቦርድ ፋንክሽናሊቲ ለምንድነው ነው የምናደርገው ማለት ነው፣ ካራክተሮችን ወይም ደግሞ ሲምቦሎችን ማድረግ ወደ ኮምፒተራችን ቴክ ለማድረግ ኢንፑት ለማድረግ እንጠቀምበታለን። ሌላ ደግሞ ለምሳሌ ፕሪንተር። ፕሪንተር ለምንድነው ማለት ነው፣ ፋንክሽናሊቲው ሶፍት ኮፒን ወደ ሀርድ ኮፒ አውትፑት የሚያደርግልን ፐሪፈራል ዲቫይስ ነው ማለት ነው። ሌሎችም አሉ እነ ማውዝ ማውዝ። ሌላ ምንድን ነው አለ ፎር ኤግዛምፕል ኪቦርድ፣ ማውዝ፣ ፕሪንተር ሌላ እስካናር ሊሆን ይችላል። ስለዚህ ኮምፒውተራችን ላይ በቃ ኮኔክት የምናደርጋቸው ዲቫይሶች ፐሪፈሪያል ዲቫይስ ይባላሉ። ዛት ኢዝ ኖት ፓርትስ ኦፍ ድ ኢሴንሻል ኮምፒውተር ምን ማለት ነው? የኮምፒውተራችን እንዲሰራ በጣም ኢሴንሻል አይደሉም ነው። አሁን ለምሳሌ ምንድን ፕሪንተር ባይኖር ኮምፒተራችን ምን ያህል ፋንክሽናሊቲውን ይሰራል፣ አይደል? ስለዚህ ለዛ ነው። አድ ፋንክሽናሊቲ ማለት ሌላ ተጨማሪ ኮምፒተራችን ከሚሰራልን ስራ በተጨማሪ ሌላ ምንድን ነው ፋንክሽናሊቲ፣ ተጨማሪ ስራ ለመስራት ነው እንጂ ልክ እንደ ኢዜንሻል አይደሉም ማለት ነው። ኢዜንሻል አይደሉም ማለት ነው። ለምሳሌ ሚሞሪ ሚሞሪ ኤንድ ማይክሮፕ ማይክሮፕሮሰሰር አሁን ሚሞሪ ኤንድ ማይክሮፕሮሴሰር ምንድናቸው? ኢት ኢዝ ማንዳቶሪ ኦር ደግሞ ኢዜንሽል ናቸው ማለት ነው። ግን እነዛ ፐሪፈራሎች ግን ምንድናቸው ማለት ነው? ኢዜንሽል አይደሉም፣ ምንድናቸው ቱ አድ ፋንክሽናሊቲ ነው ማለት ነው። ስለዚህ ዚስ ኦክዚላሪ ዲቫይስ አር ኢንተንድ ቱ ቢ ኮኔክትድ ቱ ዘ ኮምፒውተር ኤንድ ዜር አር መኒ ዲፈረንት ሞዴልስ ኦፍ ፐርሰናል ኮምፒውተርስ ኢንክሉድ ደስክቶፕ ፐርሰናል ኮምፒውተር ኖትቡክ ኤን ላፕቶፕስ በት ዘይ ኦል ሀቭ ሴም ቤዚክ ሀርድዌር ፓርትስ። አ ታይፕስ ኦፍ ኮምፒውተር ስናይ ጄኔሬሽን ኦፍ ኮምፒውተርን ማንሳት እንችላለን። ከዛ ታይፕስ ኦፍ ኮምፒውተር አምስት አይነት ታይፕስ ኦፍ ኮምፒውተሮች እንዳሉ ሱፐር ኮምፒውተር፣ ሜን ፍሬም ኮምፒውተር፣ ሚኒ ኮምፒውተር፣ ማይክሮ ኮምፒውተር ኤን ሌሎችም እንዳሉ በባለፍ ክላሳችን አይተናል። ግን እነዚህ የምንበላቸው እንጂ ፓርታቸው ወይም ደግሞ ኪቦርድ አለ ማውዝ አለ ሞኒተር አለ ሲስተም ዩኒት አላቸው ማለት ነው የሁሎችም ሞኒተር ምንድን ነው ሞኒተር ስንል ኢቲዝ አን አውትፑት ዲቫይስ ነው በኋላ እናየዋለን ግን ሞኒተር ስንል ይህ አሁን ይህ የምታዩት ምንድን ነው ማለት ነው ሞኒተር ሞኒተር ነው ማለት ነው ሞኒተር ማለት ዲስፕለይ ወይም ደግሞ ስክሪን ማለት ነው ወይም ደግሞ ቪዲዮ ዲስፕላይ ዩኒት ተብሎ ይጠራል። ወይም ደግሞ ቪዲዮ ዲስፕላይ ዩኒት ኦር ቪዥዋል ዲስፕላይ ዩኒት ተብሎ ይጠራል ማለት ነው ሞኒተር። ስለዚህ ይህ ለምንድነው ፋንክሽኑ ጥቅሙ ለምንድ ነው? ዘ ኦፕሬተር ቱ ቪው ዳታ ዳታዎች ለማድረግ ነው ቪው ለማድረግ የሚጠቅመን ነው ማለት ነው። ሌላ ኪቦርድ አለ። ኪቦርድ ስንል የኮምፒውተር ኪቦርድ ሀዘ ስታንዳርድ ኪሪ ላዮት ዌዝ ኤክስትራ ኬዝ ፎር ስፔሲፊክ ፋንክሽን ኪቦርድ ማለት ጽሑፎችን ለመጻፍ የሚጠቅመን የኮምፒውተር ፐሪፈራል ዲቫይስ ነው ማለት ነው። ሌላ ስፒከር አለ። ስፒከር እንደምታውቁት እንግዲህ እኔን ሳውንድ አሁን የምሰሙ ምንድን ነው? የኔ ሳውንድ የምሰሙት በስፒከር ነው። በኮምፒውተሪ በይቅርታ ይህን ድምፅ የምሰሙት በእኔ ኮምፒውተር ስፒከር ሳይሆን በእናንተ በስልካችሁ ሊሆን ይችላል የምታደምጡት። ወይም ይህን ቪዲዮ የምትመለከቱ በስልካችሁ ሊሆን ይችላል በኮምፒውተር ሊሆን ይችላል። ስለዚህ እንስሂን ድምጼን የምትሰሙበት የኮምፒውተራችሁ ፐሪፈራል ዲቫይስ ምን ይባላል? ስፒከር ይባላል ማለት ነው። ስፒከር ይባላል። ሌላ ማውዝ ነው። ማውዝ ይዝርቱ ሴሌክት ሜን ኦፕሽንስ ቴክስቴን ግራፊክ ዲስፕሌይ ኦን ዘ ሞኒተር፣ ሞኒተራችን ዲስፕሌይ እንዲሆን የሚያግዘን ልክ ይቻል ከርሰሬን እንዲህ ማሽከረክርበት በምንድነው በማውዝ ነው ማለት ነው። ይችን የምሰራለን ማውዝናት ማለት ነው። ሌላ ምንድነው ነው ፕሪንተር ነው። እንደነገርኳችሁ ፕሪንተር ይዝድ ቱ ፕሪንት ቴክስቴን ግራፊክ ኦንቱ ፔፐር። ሶፍት ኮፒን ወደ ሀርድ ኮፒ ፕሪንት አውትፑት የምናደርግበት የኮምፒውተራችን ፐሪፈራል ዲቫይስ ኦር አውትፑት ዲቫይስ ምን ይባላል? ፕሪንተር ይባላል ማለት። አሁን ለምሳሌ ይህ ምንድን ነው? ይህ ሶፍት ኮፒ ይባላል። ይህን ፕሪንት አርጌ በወረቀት ብሰጣችሁ ምን ይባላል? ሀርድ ኮፒ ይባላል ማለት ነው። ስለዚህ ኮምፒውተራችን አጠቃላይ ሲስተም ኮምፒውተር ሲስተም ስናይ ይህን ግራፊካል ማየት እንችላለን ማለት ነው። ይሄ ኮምፒውተር ሲስተም እንደነገርኳችሁ ሀርድዌር ኮምፖነንት እና ሶፍትዌር ኮምፖነንት ይባላል። ሀርድዌር ኮምፖነንቶች ደግሞ እንደገና በአራት ከፍለን ማየት እንችላለን። ኢንፑት ዲቫይስ፣ አውትፑት ዲቫይስ፣ ስቶሬጅ ዲቫይስ ኤን ፕሮሰሲንግ ዲቫይስ ብለን በአራት እንከፍላችኋለን ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ሞኒተር፣ ስፒከር ምንድን ነው ማለት ነው? አውትፑት ዲቫይስ ነው ማለት ነው። ይህ ሲፒዩ፣ ሴንትራል ፕሮሰሲንግ ዩኒት፣ ይህ ፕሮሰሲንግ ዩኒት ነው። ይህ ምንድነው የምታዩት? ይህ ኪቦርድ ነው፣ ለመጻፍ የሚያገለግለን ማለት ነው። ሌላ ዚች ጋር የምታዩትች ስፒከር ናት። ስፒከር ማለት ምንድነው? ድምጻችን የሚያጎላለን ድምፁን እንድንሰማው የሚያስችለን ዲቫይስ ነው ማለት ነው። ይቺ ሞኒተር ይቅርታ ማውዝ ናት። ማውዝ ምንድን ነው? ከርሰሬ እንዲህ ማሽከረክርበት ዲቫይስ ናት ማለት ነው። ማይክሮፎን ይቺ ምን ትባላለች? ማይክሮፎን ትባላለች። ማይክሮፎን ማለት ምንድን ነው? የድምፁ ማጉያ ነው ማለት ነው። አሁን ለምሳሌ እኔ የምናገረው ድምፅ ማይሰማ ከሆነ ማይክሮፎን ብትጠቀም ምን ይላል? ድምፁ በጣም ጎልቶ ይሰማል ማለት ነው። ለምሳሌ በአንዳንድ ቦታዎች ቤተ ክርስቲያን ሊሆን ይችላል፣ ሌላም በእምነት በሌሎችም የእምነት ተቋማት ምንድን ነው ድምፁ ጎልቶ የሚያሳይ ዲቫይስ ማይክሮፎን ይባላል ማለት ነው። ሌላ ፕሪንተር፣ ፕሪንተር እንደነገርኳችሁ ሶፍት ኮፒን ወደ ሃርድ ኮፒ በወረቀት ፕሪንት የምናደርግበት ዲቫይስ ነው ማለት ነው። ይሄ እንደነገርኳችሁ ሞኒተር ይባላል። ሞኒተሩ ለምንድን ነው ማለት ነው ዲስፕላይ የሚያ ኢሜጅ ሊሆን ይችላል፣ ጽሑፍ ሊሆን ይችላል ዲስፕላይ የሚያደርግልን ዲቫይስ ነው ማለት ነው። ሌላ እዚህ ጋር ይች የምታዩት ሄድፎን ነች። ይህ ምንድነው? ሄድፎን ማለት ሄድፎን ድምፁን ምንድን ነው የምንሰማበት። ሄድፎን ማለት ድምፁ ምንድን ነው ኢንፑት ዲቫይስ ናች ማለት ነው። ገብቷችኋል? አሁን ለምሳሌ እኔ ስናገረው ወደ ኮምፒውተሩ ድምፁ የሚሰማበት የሚቀበለው ምንድን ነው፣ በማን ነው? በሄድፎን ነው ማለት ነው ሄድፎን አሁን ለምሳሌ ይሄ ማለት ኤርፎን ማለት ነው ኤርፎን ሄድፎን ተመሳሳይ ነው። ምክንያቱም ድምፁን አውትፑት ሳይሆን ኢንፑት ነው ማለት ነው የሚቀበል፣ ድምፁን ተቀብሎ ኤርፎን ሲጠቀሙ ድምፁን ምን ማለት ነው መስማት ነው አይደል፣ የሚያስችላችሁ ስለዚህ ኢንፑት ዲቫይስ ነው ማለት ነው ሄድፎን። ስለዚህ የዛሬ ክላስ በዚህ ይበቃናል። ቀጣይ ደግሞ በክፍል ሁለት እንገናኛለን ማለት ነው። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስላደመጣችሁኝ ቪዲዮውን ስለከታተላችሁ አመሰግናለሁ። የገና የመጀመሪያ ስለሆነ አበረታቱኝ፣ ሸር አድርጉ፣ ላይክ አድርጉ። አመሰግናለሁ። መልካም ቆይታ